ህገወጥ ቦታ ልገዙና እንዲሁም ደግሞ ህገወጥ ቤት ልገዙ ላሰባችሁ እንዲሁም ህገወጥ ቦታ ገዝታችሁ አሁን ላይ ግን ቤት ልሰሩ ላሰባችሁ ለእናንተ ይህ መረጃ ስለሚጠቅማችሁ ቪዲዮውን እስከ መጨረሻው ድረስ አዳምጡት። ውድና የተከበራችሁ ቤተሰቦች አሰላሙ አለይኩም ወራህመቱላ ወበረካቱ፣ እንዲሁም ክርስቲያን ወገኖች ሰላም ጤና ይስጠልኝ። ዛሬ በጣም ለእናንተ ይጠቅማችኋል ያልኩትን ነገር ነው እሺ የመጣሁት። እናንተም ቪዲዮውን ለማዳመጥ በጥሞና ሳትሰለችው አዳምጡ፣ ይጠቅማችኋል። ኦመንም ይጠቅማችኋል። እኔም ለራሴም አስፈላጊ ነገር ስለሆነ በደንብ ያጠራሁትንና ያጠራሁትን ነገር ለእናንተ ለውዴቶቼ ይዤ መጥቻለሁ። ኮምቦልቻ ላይ ህገወጥ ቦታ ልትገዙ ላሰባችሁ፣ ህገወጥ ቤት ልትገዙ ላሰባችሁ እንዲሁም ደግሞ ህገ ወጥ ቦታ ኑሯችሁ አሁን ላይ ቤት ልሰሩ ያስባችሁ ቶች በደንብ አዳምጡትና የጠሟችኋል። ገንዘባችሁን አልሆነ ላይ ጥላችሁ ኋላ ከሚሰጡታችሁ ከሙ ከመማቀቅ አስቀድሞ መጠንቀቅ። አሁን ላይ እንደሚታወቀው ህገ ወጥ ቦታ መሸጥም ሆነ መለወጥም ታግዷል። እንዲሁም ደግሞ ህገ ወጥ ቦታ ላይ ቤት መስራት ታግዷል። ቆየት አለ ከታገደ እስከ ዛሬ ግን በምንም በዚህም የሚተባብሎ እየተሰራ ነበር። አሁን ግን በጣም ጠብቋል። ስለዚህ አንዳንድ ሰዎች እኛ እናስራላችኋለን ይሄን ያህል ብር ክፈሉና እየተባለ ብዙ ህቶቻችን፣ እናንተ የታያችሁ የቤቱ መሰራት እንጂ ሌላ ነገር አይደለም። ጉቦውም ሙስናም ሰታችሁ ያ ቤት ከተሰራ በኋላ ነገር ግን ያ ቤት እንደሚፈርስ እንደማይፈርስ ምን ዋስትናላችሁ? እመኑኝ ይፈርሳል። እንደውም ልንገራችሁ፣ ለእናንተ የሚጠማችሁ ገንዘቡን ብትይዙት ነው እመኑኝ። ኋላ ላይ ግን ይጸጽታችኋል። አሁን ላይ ምንም ምንም ነገር፣ ቦታ ቤት ለመስራት እቅዱም አላማውም አይኖራችሁ። እንዲሁም ደግሞ የወለንጋ ልጆች በብዛት ሜሴንጀር ላይ፣ ፌስቡክ ላይ እንዲሁም ቲክቶክ ኢንቦክስ ላይ በጣም እየጻፋችሁ ልጅ ነበረ ለእናንተ መልስ ይሆናል። አዳምጡ። አሁን ቦታ ቀንሷል ኮበልቻ ላይ በጣም ቤት ቅናሽ አድርጓል እያላችሁ እየጠየቃችሁኝ ነው። አዎ ቅናሽ ነው። ለምን ቅናሽ ሆነ? ሁሌም ቢሆን የሆነ እንዴት ነው ረከስ ያለ ነገር ገዢ ይበዛል። ያ ግን መጨረሻ ላይ ውጤት አለው ወይ ነው ቤት ኮምቦልቻ ላይ ህገ ወጥ ቤት በጣም ቅናሽ ነው አሁን ላይ። ለምን ይመስላችኋል? ህገ ወጥ የተባለበት ምክንያት አንደኛ መንገድ ቢመታው መንግስት የመሬት ደብተር ይዞታ ከሌላችሁ ግምት አይሰጣችሁም። ለዛ ነው ማህበረሰቡ የገሽ ገሽ ገዥ ስለሆነ ቶሎ ለመሸጥ ይጓጉት። ባለደብተር ይዞታ ኑሮት ያሰውዬ ግን የሰራው ባለቤቱ ከሆነ ምናልባት መንገድ እንኳን ቢመታበት ወይም መንግስት ያን ቤት ቢያፈርስበት ግምት ይሰጠዋል። ተገዥ ተሆነ ግን የገዥ ገዥ ከሆነ ግን እናንተ የምታገኙት ነገር የላችሁም። ስለዚህ ቤት ስለቀነሰ ብላችሁ ገንዘባችሁን አላግባብ እንደትጥሉ ተጠንቀቁ፣ እዚህ ላይ ተጠንቀቁ። አሁን ደላሎች በዛ በዚህ እያሉ ለመግዛት ለማጋዛት በጣም ታፍ ታፍ እያሉ ነው። ነገር ግን እህቶች፣ ኋላ ላይ ይህን ብለሽ ነበር ብላችሁ ታስታውሱኛላችሁ። አሁን እንደ ድሮ አይደለም። በጣም ህጉ እየጠበቀ ነው ያለውና አሁንም ህገ ወጥ ቤት እንዲትገዙ አልመክራችሁም። ቢረክስም ማለት ነው ቢረክስም። አዎ በጣም ቅናሽ አሳይተዋል። አሁን ቤት ህገ ወጥ ቤት ኮበልቻ ላይ እና ተጠንቀቁ። በዚህም ደግሞ አጋጣሚ ህገ ወጥ ቦታ ኖሯችሁ ቤት ልሰሩ ላሰባችሁ ህቶች አትስሩ። ቦታውን አላህ ወኪል ብላችሁ ይቀመጥ ወይ ሊጠድቅላችሁ ይችላል። ወይ ደግሞ አላህ ዓለም ፈጣሪ የነገር የሚያውቀው እሱ ብቻ ነው፣ እኛ አይደለንም። ነገር ግን እዛ ላይ ቤት እንሰራ ብላችሁ ገንዘባችሁንም ለልጅ ባብልታችሁ ከስራችሁ እንዳትቀሩ። አትስሩ ይቅርባችሁ። ቦታው አንዴ ሆኖ ተገዝተዋል፣ አምናችሁ ተቀብላችሁታል። ቤቱን ግን የምታወጡትን ወጪ ሌላ ነገር ላይ፣ የተለያዩ እቃዎች ላይ እነ ፍሪጅ፣ እንዲሁም ደግሞ የተለያዩ ኤሌክትሪክ ቃውኖች፣ የዳቦ ማሽኖች፣ የተለያዩ ነገሮች እየገዛችሁ ታስቀምጧችሁ ትርፍ ነው ኋላ ትሸጣችኋለሁ። ኦቨር ነው የምትሸጣችሁ፣ ብዙ ትርፍ አስቀምጣችሁ። ነገር ግን ይሄ ህገ ወጥ ነገር አያስተማምንም። ስለዚህ ቤት ልሰሩ ያሰባችሁ እህቶች ህገ ወጥ ላይ የጠንቀቁ። በዚሁ አጋጣሚ ምንም ቢሆን ምንም ህጋዊን የሚያክል ነገር የለም። ቢያንስ ምሳሌ ምሳሌ ነው የምላችሁ። እናንተ አቅሙ ካለላችሁ፣ ቤት የመግዛት አቅም ካለላችሁ ሶስት ወይም አራት ሆናችሁ ህጋዊ ቦታ ግዝታችሁ ካርታና ፕላን ያለውን ያንቺም ያንተም ያንቺም የአራታችሁም ስም ስለሚያዝ ክህደት ወይም ማጭበርበር አይፈጠረባችሁም። ትርፍ አትርፋችሁ ትሸጡታላችሁ። ለምሳሌ አራት ሆናችሁ ሁለት ነጥብ ብትገዙ የሆነ ቦታ ከስድስት ወር ወይም ከሰባት ወር በኋላ ትርፍ፣ ግማሽ ትርፍ፣ ስድስት መቶ ሺህ ሰባት መቶ ሺህ ብር አትርፋችሁ ትሸጡታላችሁ። ገብቷችኋል። ህገ ወጥ ቦታ ግን ለናንተ ለእህቶቼ በጣም ጉዳት ነው። አንደኛ ኢትዮጵያ የሚያወራችሁ ሰው ትክክል መረጃ አይሰጣችሁም። የሚፈልገው ሲሸጥና ሲያጋዛ የሚያገኘውን ጥቅም ስለሆነ ለእናንተ ለእህቶች ለነገ ምን ዋስትናላችሁ ብሎ አያስብላችሁም። ጭንቅላታችሁን በአማዲያም ኩሽና ጽሁት በስቃይ በመከራ ያቀውሳችሁትን ጭንቅላታችሁን ኢትዮጵያ ሄዳችሁ ደግሞ ገንዘባችሁን ያለ አግባብ በመጣላችሁ እንዳትጸጸቱ፣ ካሁን የምነግራችሁ እንዲታስቡበት ነው። አስተውሉ። ህገወጥ ቦታ ቦታና ቤት ይቀርባችሁ። እንደኔ ብራችሁን የት እናስቀምጠው ምናምን ብላችሁ ካሰባችሁ አረብ ሀገር ያላችሁ ውድ እህቶቼ፣ ወርቅ ያልተጨፈለቀ ያልተሰራ ወርቅ እየገዛችሁ አስቀምጡ። እሱ በጣም ያተርፋችኋል። ገዛችሁ፣ ከዛ ባለፈ ደግሞ አገር ላይ ምን እናስቀምታላችሁኝ? የኤሌክትሪክ እቃዎች፣ የዳቦ ማሽን፣ ፍሪጅ፣ የተለያዩ ነገሮችን እየገዛችሁ ማስቀመጥ አለባችሁ ገንዘብ ይዞ እንዲቀመጥላችሁ ከፈለጋችሁ። ከዛ ውጭ ህገ ወጥ ቦታና ቤት ተጠንቀቁ። አሁን ላይ በጣም በጣም በጣም ብዙ ድሮች እያለቀሱ ስለሆነ እኔ ብዙ ሁሌ ከቀን በቀን ቀን የተለያዩ ኢንፎርሜሽን ስለምሰማ ነው ይህም የምላችሁ። እኔ የራሴ ህገወጥ ቦታ ስላለኝ እዛ ህገወጥ ቦታ ላይ በጣም ስላሳሰበኝ በጣም ከዛሬ ሁለት አመት ሶስት ዓመት በፊት የተገዛ ቦታ ስላስጨነቀኝ መስራትም አልቻልኩበትም መሸጥም ስላልቻልኩኝ የራሴ ነገር ስላሳሰበኝ ነው በቃ ስለምጠይቅ ለእናንተ ላካፍላችሁ ብዬ ብቅ ያልኩት ዛሬ እኔ ግን ያንን ቦታ ልሽጠው ብል በዛ በዚህ ብዬ በደላላ ሽጠዋለሁ ግን ለምን እኔ ውስጤ ህገወጥ ቦታ ጎጂ መሆኑ እያወቅኩ ለሌላ እህቴ አሳልፊ እንዴት እሸጥላታለሁ በሚለው ህሊናዬ ስላመነበት ስደትን መከራውን ስቃውን ስለማውቀው ተወከላለ ብዬ አስቀምጫዋለሁ እናንተም ጥንቃቄ አድርጉ ህጋዊ ቦታ ካርታና ፕላን ያለው ቦታ ካርታና ፕላን ያለው ቤት ህገው ቤት ለመግዛት ካሰባችሁ፣ እኔ ራሴ እኔ ራሴ ኮምቦልቻ ላይ